ኢትዮጵያ ከቀይ ባህር የትብብር ፎረም ለምን እንድትገለል ተደረገች? ሰላም፣ እንደምንውላቸው ላይ ተፎከስ ቤተሰቦች የዛሬው መረጃ ይዤላችሁ ቀርብ ያለው ለቻናላችን አዲስ ሆናችሁ ላይክ፣ ሼርና ሰብስክራይብ በማድረግ አብራችሁን ቆዩ። የቀይ ባህር የትብብር ፎረም መስራች አባቶች ሁለት ናቸው። ግብጽና ሳውዲ አረቢያ። ከነሱ ሌላ አብዛኞቹ የኢትዮጵያ ጎረቤት የሆኑ ስድስት አባላት ሀገራት አሉ። ኢትዮጵያ ግን በዚህ ፎረም እንድትካተት አልተደረገችም። ኤርትራ፣ ሱዳን፣ ሶማሊያ፣ ጅቡቲ፣ ዮርዳኖስ እና የመን የመካከለኛው ምስራቅ ሀገራትና የአፍሪካ ቀንድ ተፈጥሮ አጎራብቷቸዋል። ከቀይ ባህር ማዶ ለማዶ ይተያያሉ። እርግጥ ነው ይህ ቀጠና የማንንም የበለጸገ ሀገርን ቀልብ ወከክ የሚያደርግ ነው። ለምን ከተባለም በዚህ አካባቢ ቅልጥ ያለ የንግድ እንቅስቃሴ ይካሄዳል። ዶላር በውሃ አካል የሚንሳፈፍበት ቦታ ነው። በዓለም ላይ ከባድ የባህር ትራንስፖርት የትራፊክ መጨናነቅ አለበት የሚባል ቦታ ነው። እስያ መካከለኛው ምስራቅና አውሮፓ ሄደው ሄደው የሚገጥሙበትን ቦታ ነው። በሜድትራንያን ስዊዝ ካናልን ቀይ ባህርን ዘልቆ ህንድ ውቅያኖስ መድረስ የሚቻልበት ብቸኛ መስመርም ነው። ታዲያ በዚህ ቁልፍ ቀጠና ሀያልነቱን ማሳየት የማይሻ ሀያል አገር ኬት ይኖራል? ለዚህ አንድ ማሳያ ጅቡቲ ናሙን አድርገን እንውሰድ። የመዳፊ ያህል ከምትሰፈው ጅቡቲ ኩርማን መሬቷ ላይ እነማን ከትመዋል የሚለውን ማየት ብቻ ብዙ ይነግረናል። ፈረንሳይ፣ አሜሪካ፣ ጃፓን እና ቻይና አሉም። ህንድና ሩሲያም አገራቸውን ለማስገባት እየጣሪ ይገኛሉ። የተባበሩት አረብ ኤምሬትስ፣ ኳታር፣ ቱርክና ኢራን በቀጠናው ባሉ ወዳጆቻቸው በኩል ቦታቸውን ይዘዋል። ሌሎችም እየቋመጡ ነው። ተፈጥሮ በቀይ ባህር ሰፈር ያስቀመጠቻቸው ሀገራት ብቻ ሳይሆኑ ራቅ ያሉትም ቢሆን የንግድ መርከባቸው በዚህ ማለፉ ስለማይቀር የአካባቢው ሰላምና ጸጥታ ልክ እንደ ደጃቸው ያሳስባቸዋል። የቀይ ባህር ደቡባዊ በር ባበል መንደብ አንዳች ችክል ቢገጥመው የብዙ ሀገሮች ጉሮሮ ላይ አጥንት የመሰንቀር ያህል ከባድ ነው። ለዚህም የጋዛን ጦርነት ተከትሎ የኢራን ወዳጅ የሆነው የየመን ሁቲ የምዕራባውያን መርከቦችን ኢላማ ሲያደርግ ተከሰተው ቀውስ ይታወሳልም። በምላሹም በአሜሪካ አዝማችነት በአካባቢው የምዕራባውያን የባህርና የአየር ኃይል እንዲሰማራ መደረጉ የቀይ ባህር ነገር ሁሉንም እንቅልፍ የሚነሳ መሆኑንም ያሳያል። የሩቅ አያል አገራት በአካባቢው የሚያሳዩትን የቅርምት ፍላጎት በማገናዘብ ይመስላል የቀይ ባህር ኩታ ገጠም ሀገራት ከአውሮፓውያኑ 2018 ጀምሮ በጋራ ለመቆም በማሰብ የጀመሩትም ነገሩ ከላይ ከላዩ ሲታይ ከሩቅ የሚመጣን ጉልበተኛ አብሮ ለመመከት ያለመ ይመስላል። ምክክሩ እየጎለበተ መጥቶ በ2019 ቅርጽ እየያዘ መጣም በ2020 ደግሞ ተመሰረተ። ለጋራ ጥቅምም ለጋራ ስጋትም ሰብሰብ ብንል የሚሻለው በሚል ከሁለት ዓመት በፊት ጉባኤ የተቀምጠው የቀይ ባህር የትብብር መድረክን ስምንቱ ሀገራት መሰረቱት። አቶ ነአምን አሸናፊ የአፍሪካና ኦሪየንታል ጥናት ዘርፍ ተመራማሪ ናቸው። እሳቸው ይህ መድረክ በሳውዲና በግብፅ ጽኑ ፍላጎት እንጂ በአባል ሀገራት ሙሉ ፈቃድ የተመሰረተ እንዳልሆነ ይሰማቸዋል። ለዚህ የሚያነሱት አንድ ምክንያት ቀሪ አባላቱ ያላቸው አሁናዊ ቁመና ነው። ከግብፅ ውጪ አብዛኞቹ ሀገራት በራሳቸው ለመቆም የሚችሉ አይደሉም፣ ይልቅ ሳውዲን የማጀብ ሚና ነው ያላቸው ይላሉ። ይህን ሲሉ ምን ማለታቸው ነው? ቆየት ብለ ያስረዱናል። አሁን አንድ ጥያቄ እናንሳ ይላል ቢቢሲ። መድረኩ ኢትዮጵያን ለምን አገለለ ብለን ጠይቅ። ይህ ጥያቄ የእኛ ብቻ ሳይሆን በወቅቱ በህዝብ ተወካዮች ምክር ቤት የተነሳ ጥያቄም ነበር። የኢትዮጵያን የማግለል አሻጥር የግብጽ ሲሆን የሚል ጥያቄም እየተነሳ ይገኛል። በዚህ መድረክ ላይ ሁለት ቁልፍ ሀገሮች ገሸሽ ተደርገዋል። እንዲያውም ሶስት ሀገሮች እስራኤል፣ የተባበሩት አረብ ኤምሬትስና ኢትዮጵያ። ለምን ኢትዮጵያ ስለምን የበዛ ቅሬታ ገባትም? ጠቅላይ ሚኒስትር አብይ አህመድ ከሶስት አመታት በፊት በተወካዮች ምክር ቤት በቀረቡ ጊዜ ዶክተር ቶፊቅ አብዱላይ ከተባ እንደ ራሴ ተያዥ ጥያቄ ተነስቶላቸውም ነበር። ቀይ ባህር ለእኛ ብቸኛው መግቢያ መውጫችን ነው። ሳውዲና ግብጽ ሆን ብለው ሲያገሉን እኛስ ምን እያደረግን ነው የሚል ጥያቄ አንስተውም ነበር። እንደ ራሴው ዶክተር ቶፊቅ ጥያቄያቸውን ሲያጠናክሩ ከስምንቱ አባል ሀገራት አራቱ የኢጋድ አባላት ሆነው እንዴት ይህን አግላይነት ማስቆም አቃተን ብለዋቸው ነበር ለጠቅላይ ሚኒስትር አብይ አህመድም ጠቅላይ ሚኒስትሩ ጥቅል የሆነና ተስፋን ያዘለ ምላሽ ሰጥተውም ነበር። ወፏ የተሰበረ ቅርንጫፍ ላይ የምታርፈው ዛፉን ተማምና አይደለም፣ የምትበርበትን ክንፍ ተማምና ነው። ኢትዮጵያ ዛሬ ቀይ ባህር ትላለች፣ አትጠራጠሩ፤ ከ10 ከ15 ዓመት በኋላ በሌሎች ራቅ ባሉ ሀገራትም ጥቅም አለኝ ትላለች። የእኛ ተጽዕኖ እዚች የቀይ ባህር ሰፈር የሚቀር አይመስለኝም። ምላሻቸው በተጨባጭ በዲፕሎማሲ ምን እየተሰራ እንደሆነ ምንም ፍጭ የሚሰጥ አልነበረም። አቶ ናምን የኢትዮጵያን ገሸሽ መደረግ ከግብጽ ጋር ሊተሳሰር የሚችልበትን ሰበዝ መዘው ያወጣሉ። ውስጡ ሲፈትሽ ጠንሳሾች እነማን ናቸው ብሎ መጠየቅ ግማሽ ምላሽን ይሰጣል የሚሉት የቀጠናው ተንታኝ፣ ከጠንሳሾቹ መካከል ግብጽ ዋነኛዋ ናትም። ይህን ሀሳብ በአውሮፓውያኑ 2018 ከነበረበት ያንቀሳቀሰችው ደግሞ ግብጽ ናትም። ግብጽ በማንኛው መድረክ ኢትዮጵያን ከዲፕሎማሲና ኢኮኖሚያዊ ከባቢ ማራቅ ነው የምትሸው ይላሉ። ለዚህም ከሌሎች የስብስቡ አባላት በተለየ ግብጽ በቀይ ባህር ጉዳይ ውስጥ ፈጽሞ ቦታ እንደማይኖራት በይፋ እየተናገሩም ነው ቀሪዎቹ ስድስት አባል ሀገራት ደካማ የሚባሉ ከመሆናቸው አንጻር ከሳኡዲ ጋር ትከሻ ለትከሻ መታከክ የምትችለው ግብጽ በዚህ መድረክ ሚና የጎላ እንደሚሆን አይጠረጠርም። ከአባል አገሮቹ አንጻር ከሳውዲ ቀጥሎ አጀንዳዋን ማስፈጸም የምትችለዋ ብቸኛ ሀገር ግብጽም ትሆናለች። ግብጽ ደግሞ ኢትዮጵያን የማግለል አጀንዷ የሚታወቅ ነው ይላሉ አቶ ነአምንም ኢትዮጵያና ግብጽ የአባይን ጉዳይ ተከትሎ በርካታ ተቃርኖ ውስጥ ያሉ ሆነው አንድ መድረክ ሊጋሩ የሚችሉበት እድል በሀሳብ ደረጃ ተነስቶ ከነበረም ልታከሽፎ የምትችለው ግብጽ እንጂ ሌላ አይሆንም። የህዝብ እንደራሴው ዶክተር ቶፊክ እንዳነሱት ከአባል ሀገራት አራቱ የኢጋድ አባል ሆነው ኢትዮጵያ በኢጋድ ውስጥ እጇ ረዥም ሆኖ በዚያ በኩል በር ለማንኳኳት እንዴት እንዳልተሞከረም ግልጽ አይደለም። አረቦቹ ይህንን የሚስቱት አይመስለኝም። ነገሩ የተጽዕኖ ከባቢን የመፍጠርና የማስፋት ሙከራ ነው። ጥያቄው መሆን ያለበት ኢትዮጵያ ይህን ከበባ ለመቀልበስ ምን እያደረገች ነው የሚለው ነው ይላሉ አቶ ነአምን እንደሚፈራው ግብጽ ኢትዮጵያ ከቀጠናው ጂኦፖለቲክስ ተጽዕኖ የማክሰምና የማኮስ መን ጉዞ ጀምራ ከሆነ ይህ የቀይ ባህር ፎረም የመግቢያ ሽንቁራ ሊሆን ይችላል የሚል ስጋትም አለም አድማጭ ተመልካቻችን ለዛሬ ያዝንላችሁ መረጃ ይመስል ነበር። ከሌሎች መረጃዎች ጋር እስክንገናኝ ሰናይ ቀን።